የወርልድ ካውንስል ኦፍ ቸርችስ ከፍተኛ የሃይማኖት መሪዎች የኢትዮጵያ የሃይማኖት ተቋማት ጉባኤ የስራ እንቅስቃሴ ጎበኙ። ከውጭ በብሪታንያ የክርስቲያን ህይወት እሴትና ነጻነት እንዲጠበቅ ሲል የ2025 የዌስትሚኒስተር በመግለጫው አሳሰበ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላም እና ጸጋ ለእናንተ ይሁን። አብሬያችሁ የምቆየው እኔ ጽጌረዳ አለሙ ነኝ ከመላው የስቱዲዮ ባለሙያዎች ጋር ነው። አብራችሁ እንድትቆዩ በአክብሮት እንጠይቃለን። የነገ ሀገር ተረካቢ ትውልድ ለማፍራት በሕፃናት ላይ በትኩረት እየሰራ መሆኑን የፓዊ ከተማ የሚገኘው ቃለ ሕይወት ቤተ ክርስቲያን የልጆች ወጣቶች ልማት ፕሮጀክት ገለጸ። ባልደረባችን ሮማን ከሊል እንደሚከተሉት ታቀርበዋለች። መስከረም ቀን 122017 ዓ.ም ፕሮጀክቱ ከ398000 ብር በላይ ወጪ የተደረገባቸውን የተለያዩ ቁሳቁሶች በፕሮጀክቱ ለታቀፉ ተማሪዎች ድጋፍ አድርጓል። የፕሮጀክቱ ዳይሬክተር አቶ ሀብታሙ ቲሮሪ በዚህ ወቅት እንዳሉት ፕሮጀክቱ ስራውን አሃዱ ብሎ ከጀመረበት ጊዜ አንስቶ እስካሁን በአካባቢው የኢኮኖሚ ችግር ያለባቸውን ተማሪዎች በመመልመል በአካልና በስነ ልቦና በማነጽ የትምህርት ሌሎች ቁሳቁሶችን አሟልቶ በማስተማር የተሻለ ደረጃ እንዲደርሱ በትኩረት እየሰራ እንደሚገኝ ገልጸዋል። በዚህ ዕለት ፕሮጀክቱ 317 ለሚሆኑ ተማሪዎች የትምህርት ቁሳቁሶችን ጨምሮ የንጽህና መጠበቂያ ሳሙናና ሌሎች ቁሳቁሶችን ድጋፍ ማድረግ መቻሉን የተናገሩት ዳይሬክተሩ በቀጣይም የትምህርት ጥረትን በማስጠበቅ ተማሪዎች በትምህርታቸው ውጤታማ እንዲሆኑ ለማስቻል አበክረው እንደሚሰሩ ጭምር አስገንዝበዋል። ፕሮጀክቱ እያደረጋቸው ያለው ሁሉ አቀፍ ድጋፍ ይበልጥ በትምህርታቸው ጎበዝ እንዲሆኑ የጎላ ጠቀሜታ እንዳለው የተናገሩት ደግሞ የድጋፉ ተጠ ተጠቃሚ የሆኑ ተማሪዎች ናቸው የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በደቡብ ምስራቅ የአዲስ አበባና አካባቢው ክልል የጎሮ ሰፈራ አጥቢያ የመጋቢና የወንጌላውያን ሹመት ስነስርዓት ተካሄደ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ የአዲስ አበባና አካባቢው ክልል የጎሮ ሰፈራ አጥቢያ የመጋቢና የወንጌላውያን ሹመት ስነ-ስርዓት ተካሄደ። እሁድ መስከረም 11 2018 ዓ.ም በሹመት ስነ-ስርዓት ፕሮግራም ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ምክትል ፕሬዚዳንት፣ የክልሉ ፕሬዚዳንትና ጥሪ የተደረገላቸው እንግዶች ተገኝተዋል። የጸሎትና የዝማሬ ጊዜ የተካሄደ ሲሆን፣ በክልሉ ፕሬዚዳንት በመጋቢ ፋሲል ተክሉ ዮሐንስ ወንጌል ምዕራፍ 14 ያለውን ቃል በመጥቀስም አትታወ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በቤተ እምነቷ መተዳደሪያ ደንብ መሰረት ሙሉ ጊዜያቸውን ሰጥተው በእይታ ላይ ለነበሩ እጩ መጋቢ ጌታውን ሰለሞንና እጩ ወንጌላዊ መሰረት ባይሳ በቤተ ክርስቲያኒቱ ደንብ መሰረት እግዚአብሔር ለጠራቸው ጥሪ እውቅና የመስጠት ስነ ስርዓት ተከናውኗል። የቤተ እምነቱ ምክትል ፕሬዚዳንት መጋቢ ለወየው ስንሻው የሹመት ስነ ስርዓቱን አስፈጽመዋል። በስነ ስርዓቱ ላይ እንደተገለጸው ወንጌላዊ መሰረት ባይሳ በስነ መለኮት የመጀመሪያ ድግሪ ያላቸው ሲሆን በነበራቸውም የአገልግሎት ቆይታ ወንጌልን በድፍረት በመስበክ ህብረቶችን በመትከልና በማደራጀት ተሰማርቶ እያገለግሉ የሚገኙ መሆናቸው ተገልጿል። በተመሳሳይ መጋቢ ጌታሁን ሰለሞን በኮምፒውተር ሳይንስ እና በስነ መለኮት የመጀመሪያ ድግሪ ሲኖራቸው በስነ አመራርና በመጽሐፍ ቅዱስ የአዲስ ኪዳን ጥናት በማስተርስ ድግሪ ያላቸው ሲሆን በአገልግሎታቸውን በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ጽፈት ቤት በህዝብ ግንኙነት ክፍል ኃላፊነት በኢትዮጵያ ሙሉ ወንጌል የስነ መለኮት ሴሚናሪየምና ኮሌጆች በማስተማር ያገለግሉ የነበሩ ሲሆን በአጥቢያቸ በዋናነት በልጆች በታዳጊዎች ና ወጣቶች አገልግሎት ላይ እያገለገሉ እንደሚገኙ ተገልጿል። በመጨረሻም በመጋቢ ለወየው ስንሻው በመመራት ለተሿሚ አገልጋዮች ና የትዳር አጋሮቻቸው በመጸለይ ተጠናቋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። የወርልድ ካውንስል ኦፍ ቸርችስ ከፍተኛ የሃይማኖት መሪዎች የኢትዮጵያ የሃይማኖት ተቋማት ጉባኤን የሥራ እንቅስቃሴ ጎበኙ። ወርልድ ካውንስል ኦፍ ቸርችስ ደብልዩ ሲሲ የወርልድ ካውንስል ኦፍ ቸርችስ አባል አብያተ ክርስቲያናት የዩናይትድ ሪሊጅን ኢኒሽቲቭ ከፍተኛ የሃይማኖት መሪዎች የስራ ኃላፊዎችና እና ባለሙያዎች በዛሬው ዕለት የኢትዮጵያ የሃይማኖት ተቋማት ጉባኤን በስራ እንቅስቃሴ በመጎብኘት በጉብኝቱ መርሃ ግብር ላይ ከበርካታ የአፍሪካ ሀገራት የተወጣጡ የአብያተ ክርስቲያናት የካውንስሉ ከፍተኛ መሪዎች የተሳተፉ ሲሆን፣ በዋናነትም የደቡብ ሱዳን፣ የኬንያ፣ የታንዛኒያ፣ የሩዋንዳ፣ የቤኒን እንዲሁም የሌሎች በርካታ አገራት ከፍተኛ የሃይማኖት መሪዎች እና የስራ ኃላፊዎች በጉብኝት ተሳትፈዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዩናይትድ ሪሊጂንስ ኢንስቲቲዩት ሪጂናል ዳይሬክተርስ አምባሳደር ሙሴ ኃይሉ የተመራውን የልኡካን ቡድን በመቀበል የእንኳን ደህና መጣችሁ ንግግር አድርገዋል። ጠቅላይ ጸሐፊው ባስተላለፉት መልእክትም የኢትዮጵያ የሰው ዘር መገኛ፣ የተለያዩ ሃይማኖትና ብሔር ብሔረሰቦችን ተንከባክበው በሰላምና የአንድነት የሚኖርባት ታላቅ አገር መሆኗንም ገልጸዋል። አክለው የኢትዮጵያ ሃይማኖት ተቋማት ጉባኤ ከኢትዮጵያዊነት ባለፈ ሕዝቦች ልዩነትን አክብረው በአንድነትና በሰላም አብረ መኖር የሚችሉባትን አስተማማኝ ምህዳር ለመፍጠርና ለማጠናከር እየሰራ መሆኑን በመጠቆም በቀጣይ የትብብርና የአጋርነት አድማሳችንን በማስፋት በምስራቅ አፍሪካ ብሎም በአፍሪካ ዘላቂ ሰላም እንዲሰፍን እንዲሁም አስተማማኝ ልማትና እድገት እንደሚመዘገብም እንደ ሃይማኖት ተቋማት ትብብራችንን አጠናክረን ኃላፊነታችንን መወጣት አለብን ሲሉ መልእክት አስተላልፈዋል። በተያያዘም የኢትዮጵያ ሃይማኖት ተቋ ት ጉባኤ ጥናት ክትትልና ግምገማ መምሪያ ኃላፊ አቶ ፋሲካ ተስፋዬ የጉባኤን አመሰራረት፣ ራእይ፣ ተልእኮ፣ እሴቶችና እስካሁን ድረስም የተሰሩትን ዋና ዋና ስራዎችም ለታዳሚዎች አብራርተዋል። በጉብኝት ላይ የተሳተፉትን አካላት ለተደረገላቸው ገለጻና ጉብኝት መርሃ ግብር አመስግነው ያላቸውን ጥያቄዎች አንስተዋል። እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ እየሰራ ያለውን ስራ እጅግ የሚደንቅ መሆኑንም በመግለጽ በሌሎች ሀገራት ይህንን ራእይ ማስፋፋት ይቻል ዘንድ በአጋርነት ለመስራት ያላቸውንም ፍላጎት አስረድተዋል። መጨረሻም ለተነሱ ጥያቄዎች ምላሽና ማብራሪያ ከተሰጠ በኋላ የልኡካን ብኑ የአዲስ አበባና የኦሮሚያ ክልል የሃይማኖት ተቋማት ጉባኤ ጽህፈት ቤት እንዲጎበኙ በማድረግ የዕለቱ የጉብኝት መርሃ ግብር በስኬት ተጠናቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋሉ። በብሪታንያ የክርስቲያኖች ህይወት እሴትና ነጻነት እንዲጠበቅ ሲል የ2025 የዌስትሚኒስተር በመግለጫው አሳሰበ። ባልደረባችን ሮማል ከሊል እንደሚከተለው ታቀርበዋለች። የ2025 የዌስትሚኒስተር መግለጫ በሚርዕስ የተለቀቀው ሰነድ በሀገሪቱ ውስጥ ከተለያዩ ግዙፍ ማህበራት ለውጦች አኳያ በ2010 ዓ ም የወጣውን ቀደምት መግለጫ ማሻሻያ እንዲሆን የታሰበ ሲሆን በሰባት ቁልፍ ጉዳዮች አስፈላጊ ለውጦች እንደሚደረግም ይጠየቃል። በመግለጫው ፓርላማና ሌሎች የስልጣን አካላት በሰው ልጆች ህይወት ተፈጥሮ በቤተሰብ ግንኙነትና በትምህርት ቤቶች ውስጥ በጾታ ትምህርት ላይ የሚወሰዱ ውሳኔዎችን ከባድ መመዘን እየፈጠሩ ነው በማለት አስተያየት ሰጥተዋል። መግለጫው በተለያየ የእምነት ህሊናና የመናገር ነጻነት እስካል ተጠበቀ ድረስ የብሪታንያ ዲሞክራሲ ከፍተኛ አደጋ ላይ እንደሚውልም አስጠንቅቋል። የሃይማኖት ነጻነት የበላይነትን በማስከበር ለሚሹ አክቲቪስቶች ወይም የፖለቲካ ቡድኖች ጥያቄ ለማስገዛት የሚደረገው ሙከራ እንቃወማለን የሚል ጥብቅ አቋምም መግለጫው ተካቷል። የዌስትሚኒስተር በመግለጫው እንዳስቀመጠው የቤተሰብ አለመረጋጋት ወረርሽኝ በማለት የገለጸ ሲሆን መለያየት እና መፋታት በቀላሉ የሚገኙ ና የተለመዱ ሆነዋል በማለት ተናግሯል። በምትኩ ትዳርና የቤተሰብ ሕይወት ማጠናከርም ጠቁሟል። በተጨማሪም ወላጆች ለልጆቻቸው ትምህርትና አስተዳደግ ቀዳሚ ኃላፊነት እንዳለባቸውም አጽኑ ተሰጥቷል። የቀደመው የሮቼስ ጳጳስ ሚካኤል ናዚል ዋነኛ የትኩረት ነጥቦች ያነሱ ሲሆን፣ በምንችለው መንገድ እግዚአብሔርን ማምለካችን መቀጠል አለብን በማለትም ተናግረዋል። ክርስቲያኖች ህብረተሰብ እዚህ ደረጃ ላይ ደርሰዋል ወይም ብለው ራሳቸውን መጠየቅ አለባቸው በማለት አስተያየት ሰጥተዋል። በቤተ ክርስቲያን ውስጥ ሰዎች ከጨለማው ጨለማ የሚያወጣ የብርሃን ማህበረሰብ ለመሆን የስርዓተ ለውጥ አስፈላጊነትንም አጽኑ ተሰጥተዋል። በሌላ በኩል በብሪታንያ ፖለቲካ ደረጃ መንፈሳዊ ውጊያ እየተካሄደ መሆኑን በማንሳት ብዙ የጎዳና ላይ ሰባኪዎች መታሰራቸውን በመመልከት ተገቢ አለመሆኑንም አንስተዋል። የ2025 የዌስትሚኒስተር መግለጫ በብሪታንያ ውስጥ ክርስቲያኖች በማህበራዊና ህገ መንግስታዊ ጉዳዮች ላይ ያላቸውን አሳሳቢ ሁኔታ ያመላከተ ሲሆን በተለይም የሃይማኖት ነጻነት፣ የቤተሰብ እሴቶችና የሰው ህይወት መብት ከማዕከላዊ ቦታ ላይ እንዳይጠፋ ለማረጋገጥ የሚሰሩ መሆናቸውንም አጽንኦት ተሰጥተዋል። ዘገባው የክርስቲያን ቱዴይ ነው። የጃፓን ተመራማሪዎች ላሞችን ቀለም በመቀባት ከትንኝ ንክሻ በመከላከላቸው እውቅና አገኙ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። የጃፓን ተመራማሪዎች ቡድን ላሞች እንደ ሜዳ አህያ ነጭና ጥቁር ቀለም በመቀባት ከትንኝ ንክሻ መከላከል በመቻላቸው አይጂ የተሰኘውን የሮቤል ሽልማት አሸንፈዋል። የሜዳ አህያ መልክ እንዲይዙ የተደረጉ ላሞች ከሌሎች ላሞች ጋር ሲነጻጸሩ በትንኝ የመነከስ እድላቸው በግማሽ ያነሰ መሆኑም ተመራማሪዎች ገልጸዋል። ተመራማሪዎቹ ቀለሙ ለጥቂት ሳምንታት ብቻ የሚቆይ በመሆኑ የረጅም ጊዜ መፍትሄ ያስፈልጋልም ብለዋል። የአይጂ ሮቤል ሽልማቶች ላልተለመዱ ሳይንሳዊ ጥናቶች እውቅና የሚሰጥ ሲሆን በተለይ ሰዎች ፈገግ በማድረግ ተጨማሪ መፍትሄ ሊያመጡ በሚችሉ ለየት ያሉ ጥናቶች ላይ ትኩረት ያደረገ እውቅና ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብረው የቆየሁት እኔ ጽጌ ዳለም እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ